ከሰሞኑ እጅግ በጣም አነጋጋሪ እንግዳ መረጃ እየወጣ ነው። ይህም ከቻርሊ ከርክ አሟሟት ጋር በተያያዘ በጣም ብዙ አዳዲስ ነገሮች እየተሰሙ ነው። እነዚህም ከተሰሙ ነገሮች መካከል በቅርቡ አንድ እየተሰማ ያለው መረጃ ነው። ይህም ገጠመኝ ነው ወይንስ የታቀደበት ነገር ነው ብላችሁ እንድትደነግጡና ጥያቄ እንድትጠይቁ ያደርጋል። ምንም እንኳን ቻርሊ በሕይወት ባይኖርም ነገር ግን ከቻርሊ ግድያ ጀርባ ያሉ ነገሮች እጅግ በጣም አነጋጋሪና እንግዳ የሆኑ ነገሮች ናቸው። ረቂቅ በሆነ መንገድ የተቀነባበረ ሚስጥራዊ ሴራ አለው ወይ እንድንልና እንድንጠይቅም ሊያደርግን ይችላል። ታዲያ ምንድነው የአዲሱ ነገር ካላችሁ፣ ልክ የዛሬ 27 ዓመት የቻርሊ ግድያ የሚመስል እጅግ በጣም ግራ የሚያጋባና የሚያስደነግጥ ፊልም ተሰርቷል፣ ብላችሁ ምን ትላላችሁ? አዎ ልክ የቻርሊን አገዳደል የሚመስል ፊልም ከ27 ዓመታት በፊት መሰራቱ በጣም እያነጋገረ ነው። ይህ ፊልም ስኔክ አይስ ይባላል። 1998 እንደ አውሮፓውያን አቆጣጠር የተተወነና በፊልሞች ማስታወቂያዎች ላይ በተለያየ መንገድ በሲኒማዎች ላይ ሲታይ የነበረ ፊልም ነው። በዚህ ፊልም ላይ ታዋቂው ዕውቁ የሆሊውዱ አክተር ኒኮላስ ኬጅ ይገኝበታል። ሪክ ሳንቶሪዮ የሚባል መጠሪያ ስም ተሰጥቶት በፊልሙ ላይ እንደ አንድ የፖሊስ አባል መርማሪ ሆኖ ይተውናል። ከዛ ባለፈ ግን በፊልሙ ላይ ሌሎችም ተዋናዮች የሚገኙ ሲሆን ታዲያ ምንድን ነው ከቻርሊ አገዳደልና ሞት ጋር የሚያገናኘው ብላችሁ ተጠይቁ። የፊልሙ ትወና፣ እያንዳንዱ ታሪኮች፣ ስሞችንን እንኳን ቀኖችን ጨምሮ እጅግ በጣም ተመሳሳይነት መሆናቸው ነው። እንዲህ አይነቱ የፊልም መመሳሰል ምናልባትም ከ37 ቢሊዮን አንድ ጊዜ ብቻ የሚገጥም መመሳሰል ነው። እስቲ አስቡት፣ ስማቸው፣ ቀኑ፣ የፊልሙ ሁኔታና የተገደለበት አገዳደል እንዴት ሊመሳሰል ይችላል? ወደ ፊልሙ ታሪክ ከመምጣታችን በፊት ይህንን መልዕክት ለብዙዎች እንዲደርስ ሼር በማድረግ አብራችሁን እንድትቆዩ እንጋብዛችኋለን። እርግጥ ከቻርሊ ከርክ ግድያ ጀርባ አንዳች የተቀነባበረ ነገር እንዳለ እንድንጠረጠር ያደረገን በ1998 ተሰርቶ የነበረው ስኔክ አይስ የተሰኘው የሆሊውዱ ኒኮላስ ኬጅ የተወነበትን ፊልም ስትመለከቱ ራሳችሁ ተረዱታላችሁ። እኛም በዚህ ቻናላችን ውስጥ የቻርሊ ከርክን ገዳይ ሚስትየው ይቅር ስትለው፣ እንዲሁም ደግሞ በቻርሊ ከርክ አሟሟት አማካይነት የተፈጠሩ ብዙ ውዝግቦችን ቻርሊ ከርክ በሕይወት ዘመኑ በነበረበት ሲቃወማቸው፣ ሲታገላቸው የነበሩ ሀሳቦችን አቅርበን ወደ እናንተ መዘገባችን ይታወቃል። በዛሬው ዕለት ግን ይህንን እንግዳ ነገር ወደ እናንተ ልናመጣላችሁ የወደድ ነው። ምናልባትም እስከ ዛሬ ድረስ ሲሰሩ የነበሩ እንደ ፊውቸር ፊልም ተብለው በሚዲያዎች ላይ እንዲሁም ቦክስ ኦፊስ በሲኒማዎች ውስጥ የሚለቀቁ እያንዳንዳቸው ፊልሞች አስቀድመው እየተተወኑበት ከዲያብሎስና ከጥልቁ አጀንዳ እያንዳንዳቸው ምሬትን የሚቀባበሉበት ከትውልድ ትውልድ ማፖችን፣ ሀሳቦችን፣ አጀንዳዎችን የሚቀባበሉበት የክፉ ሀሳብ ማስፈጸሚያ ሊሆኑ እንደሚችሉ የሚያረጋግጡልን ፊልሞች መካከል አንዱ የዚሁ ስኔክ አይስ የተባለው የኒኮላስ ኬጅ ነው። ፊልሙ ሲጀምር አንድ ሪክ ሳንቶሪዮ የተባለ ሰው በአንድ የአሜሪካ ውስጥ ባለች ከተማ የቁማር መጫወቻ ቤት ውስጥ ሁሉንም ሰላም እያለ እየተዘዋወረ ይጀምራል። ታዲያ ሪክ ሳንቶሪዮ መርማሪ ሲሆን በዛ ስፍራ ላይ የተገኘው በጣም የሚወደውን እውቅ የሆነ ቦክሰኛ ታይለር የተሰኘውን ሰው የሱን የቦክስ የቻምፒዮንሺፕ ውድድር ለመመልከት ነው። ታዲያ በዛ በተገኘ ጊዜ አብዛኞቹን ሰላም እያለና በብዙዎቹ ዘንድ እውቅ እንደሆነ ፊልሙ ያስተዋውቀን ይጀምራል። ታዲያ ይህንን የቦክስ ቻምፒዮንሺፕ ውድድር ለየት የሚያደርገው ነገር ቢኖር በጣም በከተማው ላይ አስፈላጊ ቁልፍ የተባሉ ሰዎች በዚህ ቦክስ ውድድር ላይ ለመሳተፍ መምጣታቸው ነው። ከነዚህ ሰዎች መካከል ቁልፍ ሰው የነበረው የአሜሪካ የመከላከያ ጸሐፊው በዛ ስፍራ ላይ መገኘቱ ነው። እሱንም ሊጠብቅ በግል ተቀጥሮ አብሮ የመጣው በናቪ ውስጥ ኮማንደር በመሆን ሲያገለግል የነበረው ኬቪን ዱን ይገኝበታል። ታዲያ በፊልሙ ላይ ኬቪን ዱን፣ ክሪክ ሳንቶሪዮጋ ወዳጆች እንደነበሩ በፊልሙ ላይ ሊነግሩን ይፈልጋሉ። አብረውም ቁጭ ብለው ጎን ለጎን በተቀመጡበት የቦክሱ ውድድር ጀመረ በጣም የሚወዱትን ቦክስ ውድድር በመመልከት ላይ እየደገፉ ባሉበት ግን ይሄኛው በናቪ ጓደኛው የነበረው ኬቭን ዱን አንዲትን ቀይ ልብስ የለበሰች ቀይ ጸጉር ሴት ይመለከታል። በኋላ ላይም እሷን ለማናገር በሚል መልኩ ብድግ ብሎ ከመቀመጫው ወደ ዛች ሴት መሄድ ጀመረ። ታዲያ እሱ በሄደበት በቦታው ላይ አንዲት ደግሞ ነጭ በነጭ የለበሰች ነጭ ጸጉር ያደረገች ሴት መታ ቦታው ላይ ቁጭ ትላለች። በዚህ ሰዓት ምን እየተካሄደ እንደሆነ ብዙም ያልገባው ፊልሙ ዋና ተዋናይ ሪክ ሳንቶሎ ወይም ኒኮላስ ኬጅ ግራ ገብቶት ሁኔታውን መመልከት ጀመረ። ሊጠብቅ የነበረው ሰውዬ ድንገት ብድግ ብሎ የሆነችን ሴት እየተከተለ መሄዱ፣ ከአጠገቡ ደግሞ ሳታስፈቀደ አንዲት ሴት መታ መቀመጧ ግራ እያጋባው ባለበት ወቅት ድንገት ስልኩ ያቃጭላል። ስልኩም ሲያቃጭል ብድግ አርጎ ለማውራትና ለመስማት በሚታገልበት ወቅት ድንገት እየተኩስ ድምፅ ተሰማ። ከዚህ በኋላ ነው የፊልሙ እንግዳ ነገሮች የሚጀምሩት። ምንድነው ይሄማ? ምን ያስደንቃል? በየትኛውም ፊልም ላይ ይከሰት የለ ወይ ልትሉ ትችላላችሁ። ነገር ግን አሁን ሴፕቴምበር 10 ላይ በእኛው ዘመኑ ቻርሊ ከርክ ላይ እንደተፈጸመው አይነት ሁኔታ መፈጸም ይጀምራል። በድንገት ኒኮላስ ኬጅ ወይም ሪክ ሳንቶሪዮ ተብሎ የተቀመጠው የፊልሙ አክተር ቁጭ ባለበት የሰማው የተኩስ ድምፅ፣ በቀጥታ ያ ሲጠበቅ የነበረው የመከላከያ ሚኒስትሩ ጸሐፊ አንገቱ ላይ በጥይት ተመታ። የሚገርመው ግን ይሄ ብቻ አይደለም። ይሄ የመከላከያ ሚኒስትሩ ጸሐፊ ስሙ ማን ቢሆን ጥሩ ነው? ቻርሊ ከርክላንድ። ከዚህም በላይ ግን በጣም የሚያስደነግጥ ነገር አለ ይህ ነገር ሲከወን የነበረው ቦክሲንግ ማቹ ተቀጥሮ የነበረውና ይሄ በፊልሙ ላይ እየተካሄደ ያለው የሰውየው የተተኮሰበት መቼ ቢሆን ጥሩ ነው ሴፕቴምበር 10 ማለትም ቻርሊ ክሪክ ከሞተበት በተመሳሳይ ቀን ቻርሊ ክሪክላንድ የተባለ ሰው ተመሳሳይ ሁኔታ ላይ አንገታቸው ላይ ተተኩሰው በእኩል አይነት አሟሟት መሞታቸው በጣም ግራ ያጋባል ከዚህ በኋላ ያለው የፊልሞቹ ክፍሎች ደግሞ የበለጠ ግራ የሚያጋቡና ጥያቄ እንድንጠይቅም የሚያደርጉን ነው። በሚያስገርም ሁኔታ ቻርሊ ከርክላንድ የተባለው የአሜሪካው የመከላከያ ሚኒስተሩ ጸሐፊ በተገደለበት አንገቱን በተመታበት ወቅት አልሞተም። ይልቁንስ ተጣድፎ ወደ ሆስፒታል እንዲሄድ ተደረገ። ይህም ተመሳሳይ ሁኔታ ነው። ከዚህ በኋላ ግን ኒኮላስ ኬጅ ወይም ሪክ ሳንቶሪዮ የተባለው የከተማው መርማሪ ሁኔታውን ማጣራት በጀመረበት አንድ የሚገርም ነገር ተካሄደ። ለካ ይሄ የቦክስ ውድድር የታቀደው ይህንን ሰው ለመግደል ነበረ። ማለትም በዚህ ቦክስ ውድድር ላይ ቦክሱን ዋና ተዋና የሆኑ ሲጫወት የነበረው ወይም ተወዳጅ ገፀ ባህሪ የተሰጠው ሰውዬ ስሙ ማን ቢሆን ጥሩ ነው? ታይለር ይባላል። ታይለር ለቦክስ ውድድር ሳይሆን ይህንን ግድያ ለመሸፈን የተደረገ መሸፈኛ ነበረ። እስቲ አስቡት። በቅርብም ቻርሊ ከርክ ከሞተ በኋላ መሸፈኛ ተደርጎ ስናይፐሩን አነጣጥሮ ተኩሷል የተባለው ስም ታይለር መሆኑም እንግዳ ገጠመኝ ይሆን ወይስ አንዳች የተቀነባበረ ነገር የፊልሙን መጨረሻ እናንተው ተመልከቱት። እኛ ግን አንድ ጥያቄ ፈጥሮብን እዚጋ እናቆማለን። ከቅርብ ጊዜ ወዲህ አንድ ቪዲዮ በዓለም ላይ ሁሉ መነጋገሪያ የሆነ ነበር። ይሄም በመከላከያ ሰራዊት ውስጥ ይሰሩ የነበሩ ከፍተኛ አቋም የነበራቸው ሽጉጥን መሳሪያን ስናይፐርን ጠንቅቀው የሚያውቁ ሰዎች አንድ ቪዲዮ ለዓለም አጋለጡ። ቪዲዮም በተለቀቀ አንድ ቀን ባልሞላበት ማለትም 24 ሰዓት ሳይቆይ ብቻ እጅግ በጣም ብዙ ሰዎች ተመለከቱት። ከአራት ከአምስት ሚሊዮን በላይ ሰዎች አዩት። ታዲያ እነዚህ ቪዲዮን የሰሩ ሰዎች ከዚህ በፊት በመሳሪያዎች ላይ በጣም ጥልቅ እውቀት ያላቸውና ከዚህ በፊትም ሲሰሩ የነበሩት ቪዲዮ ተመሳሳይ ይዘት ያለው ቢሆንም በቻርሊ ከርክ ጉዳይ ዙሪያ ግን አንዳች እንግዳ ነገር ይዘው መጡ። በእርግጥ እኛ እርግጠኞች ነን፣ ቻርሊ ከርክ ከፊት ለፊት በኩል አልተመታም። ወይም ደግሞ ታይለር የተባለው የቻርሊ ከርክ ገዳይ እንደሚለው ከሆነ እሱ ተቀምጦበትና ተይዞበት ከዚህ ቦታ ነው የተኮሰው ብለው ለዓለም ያስተላለፉት ውሸት ነው። ምክንያቱም ቻርሊ ከርክ የተመታው ከጀርባው በኩል ነው ብለው ዜናዎችን ማውጣት ጀምረዋል። እንዴት እንደዚህ ልትሉ ቻላችሁ ካላችሁ የቻርሊ ከርክን አሟሟት ቪዲዮ በቀስታ እያሳዩ የቻርሊ ከርክን አቀማመጥ ከተመታም በኋላ እንዴት አይነት አፈነጣጠር እንደተፈናጠረ በስሎ ሞሽን አድርገው ለዓለም እያሳዩ ይኸው በዚህ በኩል ነው ጥይቱ የገባው። ከዛ በኋላ ጥይቱ ከወጣ በኋላ የቻርሊ ከርክን ቲሸርት ወደ ፊት ሲጎትተውና ጥይቱ በፊት ለፊት በኩል ሲወጣም የሚያሳይ ምስል ማሳየት ጀመሩ። ይሄ ነገር በጣም ግራ የሚያጋባ ነው። ብዙ ሰዎችም ተቀባበሉት። አንዳች የተሸወድነውማ ነገር አለ። ይሄ ነገር ከቨር እየተደረገ ወይም ሽፋን እየተሰጠው ነው እንጂ የተፈጠረው እንደሚሉት አይደለም ብለው በዓለም ላይ መነጋገር ያደረጉት ከዚህ በኋላ ነው። ቻርሊ ከርክ ከተገደለ በኋላ ለዓለም ተነግሮ የነበረውን ዜና ወደፊት ያመጡት ማለትም ትዝ ካላችሁ ቻርሊ ከርክ በሞተበት በጥቂት ሰዓታት ውስጥ ብቻ አንድ ሽማግሌ ተጠርጣሪ ነው ወይም ቻርሊ ከርክን ገድሏል ተብሎ መያዙን አስታወሱን። በእርግጥም ይሄ ሰውዬ እንዴት ሊያዝ ቻለ? ወደ ታሪኩ ስንመለስ በጊዜው እንደተናገሩት ከሆነ ይህ ሰውዬ እኔ ነኝ የተኮስኩበት እያለ መጮህ እንደጀመረና በጥቂት ሰከንዶች ውስጥ ደግሞ በፖሊሶች እንደተያዘና ወደ እስር ቤት እንደተወሰደ ይናገራል። በኋላ ላይ ግን እሱ እንዳልገደለ ሲታወቅ መለቀቅ ሲገባው በሌላ የክስ ኬስ ተደርጎ ይሄ ሰውዬ በህፃናት አደገኛ የወሲብ ጥቃት በሚል መታሰሩ ይታወቃል። ለምንድን ነው ይህን ሰውዬ እንደገና ማሰር ያስፈለገው? ለምንድን ነው ሰው ይህ ሰውዬ እኔ ነኝ የገደልኩት ብሎ እራሱን ያጋለጠው? መርማሪዎቹስ በእውነት እሱ መተኮሱን መመርመር አቅቷቸው ይሆን? ይልቁንስ ይህ ሰውዬ አንዳች እየደበቀ ያለው ነገር ሊኖር ይችላል። ምናልባትም ቅጥረኛ የሆነ ትክክለኛው እውነተኛው ገዳይ እንዳያዝ እንዲያመልጥ ጊዜ እየሰጠውም ሊሆን ይችላል። ብቻ መልሱን የሚያውቀው ፈጣሪ ብቻ ነው። ነገር ግን በእንደዚህ አይነት መንገድ የተደባበቀና ስውር የሆነ ሚስጥራዊ የሆነ አገዳደል ሊደረግ እንደሚችል ልንጠረጥር ይገባል። ከዚህ ሁሉ በላይ ግን ትልቁ ጥያቄ የሚሆነው ይሄ ነው፣ ቻርሊ ከርክን ማን ነው የገደለው? ከዚህ ሁሉ ደግሞ ነገር በላይ አንድ ጥያቄ፣ ወሳኝ ጥያቄ በልባችን ሊቀር ይገባል። ቻርሊ ከርክን ለምንድን ነው የገደሉት? ፖለቲካ መጥፎ ነው። ፖለቲካ ግራ የሚያጋባ ነገር ነው። ብዙ ውስብስብ ነገሮች አሉት። ማንም በምንም ሁኔታ አይታምንም። ገንዘብና ፖለቲካ ያለበት ነገር ምን ሊያደርግ እንደሚችል እንኳን አይታወቅም። ብቻ ግን እለት እለት ፈጣሪ ይጠብቀን እያልን ልባችንን ነፍሳችንን በንስሐ መንገድ መጠበቅ ከኛ የሚጠበቀው ነገር ነው። ከሁሉ በላይ ግን ቻርሊ እንዴትም ተገደለ፣ በምንም በማንም ተገደለ፣ አንድ ነገር እርግጠኞች ነን። እሱ የተዋጋለት እሱ የቆመለት እየኖረለት አንድ ነገር ቢኖር እውነትን ነው ኢየሱስ ክርስቶስን መስበክና ክፋትን በአደባባይ ማጋለጥና ማዋረድ ነው። መጽሐፍ ቅዱስን ከፍቶ የተሟገተለት ጌታ በሞቱ ሰዓት እንደሚቀበለው አንጠራጠርም። ይህም የሆነ ያ ግን እንዲህ ብለን መልእክታችንን እንጨርሳለን። እያንዳንዱ በሆሊውድ እየተቀናበሩ የሚወጡ ፊልሞች ከጥቂት ዓመታቶች በፊት እየተቀናበሩ ስናያቸው በአካል ሲደረጉ ትላንትና፣ አይሮቦት ወይም ደግሞ የሮቦት እንቅስቃሴዎች የተለያዩ ቴክኖሎጂዎች፣ የተለያዩ ወንጀሎችንና ስራዎችን ስንመለከት ነበር። ዛሬ ግን ፊልሞች መሆናቸውን ቀርተው በአካል እያየናቸው ነው። ስለዚህ ሁልጊዜም አንድ ነገር አስተውሉ። ከሆሊውዶች ጀርባ እየተጠነጠኑ የሚቀረጹ ወደኛ የሚመጡ ፊልሞች ለነገው ዓለም እያዘጋጁን ያዘጋጁን እንደሆነና ነገሮች ቀላል እንዲሆኑብን አድርገው ወደኛ ህይወት ይመጣሉ። እስቲ ያስተውሉት በእያንዳንዱ ፊልሞች ውስጥ እየተተወኑ የሚገቡ አንድ የግብረ ሶዶማውያን የተወደደ ባህሪ ያለው ሰው ይከታሉ፣ ወይም ደግሞ አንድ ጾታ ያስቀየረ ሰውን አሁን አሁን እያስገቡ ያንን ደሞ ማንነት እንድንወደው ያደርጉናል። ነገር ግን ይሄ ነገር እንዲለምድብንና ምንም ሳይመስለን በቀላሉ አጀንዳቸውን እንድንቀበል የሚያመቻቸን መንገድ ተጠራጊ ነው። በዚህ ልክ ቴክኖሎጂዎችንም ቢሆን ትላንትና ሰርተው በፊልም ያሳዩንን አሁን በአካላችን ማየታችን እየተለመደ ነው። ከዚህ ጋር ግን በተያያዘ ወደፊት ምን ሊያመጡ ይሆን? ትላንት ስናያቸው እንደነበሩ ወታደር የሚሆኑ የዓለምን ህልውና ሊቆጣጠሩ የሚችሉ ወታደር ሮቦቶችንም ሊያመጡ ይችላሉ። ብቻ በጣም ብዙ ብዙ ነገር አለው። ከሁሉ በላይ ግን እንዲ ብለን እንስጋ የሰው ልጅ አሁንም ቢሆን እስከ ለዘላ ዓለም ሊድንበት የሚችለው አንድ ብቸኛ እውነት አለ። እቺ ምድርና እቺ ዓለም በሽንገላ ተሞልታለች። ሴጣን ጊዜው እንደሆነ አውቆ ብዙዎችን እያሳተና እያታለለ ከእውነት መንገድ እያወጣ ይገኛል። ይሄም ደግሞ ኢየሱስ ክርስቶስ መምጫው እንደሆነ እንድናውቅና ሁላችንም በንስሐ ተዘጋጅተን ተስፋችን የሆነውን ጌታ ኢየሱስን እንድንጠብቅ የሚያደርገን እጅግ በጣም ወሳኝ ነገር ነው። ስለዚህ አሁኑኑ የምታደርጉትን አቁሙና ከዚህ መሰናክል የሆነ ወይም ዲስትራክሽን ከሆን ነገር አቁመን ጌታ ኢየሱስ ክርስቶስን በልባችን ላይ ጌታ ማድረጋችንን እንደ እግዚአብሔር ቃል የሆነም ሕይወት መኖራችንን እርግጠኛ እንሆን። አዎ፣ ኢየሱስ ይመጣ በደች ነው። በዓለም ላይ እየታየ ያለው ይህ ሁሉ ግራ መጋባትና መሰነካከል ከጀርባ አንዳች ነገር አለው። ትልቁ አጀንዳ የሰው ልጆችን ከእውነት መንገድ ማሳትና ግራ ማጋባት ነው። ኢየሱስ በእርግጥ ይመጣል። ሁላችንን ደግሞ ተዘጋጅተን ልንጠብቀው ግድ ነው። መልካም ጊዜ ሆንላችሁ።